ኢሬቻ ኢሬሳ ማለት ከጨለማ ወደ ብርሃን ከጨለማ ወደ ብርሃን ክረምት፣ ከክረምቱ ወደ ጸዳይ የምንወጣበት፣ ክረምቱ ጭጋግ ተገፎ፣ ዳመናው ቀንሶ፣ ወንዝ ጅረቱ ቀንሶ ሰዎች ሲሸጋገሩ ወደዚህና ወደዚያ ሲሸጋገሩ ኢሬሳ ወይንም ምስጋና የሚያቀርቡበት ማለት ነው። ምስጋና ስንለው ደግሞ ብዙ አይነት ምስጋናዎች አሉ። በአመት ውስጥ ብዙ ነገር ትመኛለህ። ልጅ ለማግኘት ትመኛለህ፣ ትዳር ለማግኘት፣ ሀብት ለማግኘት ትመኛለህ ብዙ ነገሮች ምኞታሉ። የሰው ልጅ ብዙ ነው ምኞታቸው። ይሄ ከተሳካል፣ ይሄ ከተሳካል፣ በከፊልም ከተሳካል፣ መሬቱ አረንጓዴ ለብሶ አበባው ፈክቶ የተዘሩት እህሎች ዘርዝሮ ይሄንን ሁሉ ከተፈጥሮ ጋር ተያይዞ በልምላሜ ጋር የሚከናወነው የመልካ ኢሬቻ ለኦሮሞ ከፍተኛ ቦታ የሚሰጠው ማለት ነው። እሬሳ ኢትዮጵያኖች አንድ የሚያረጋቸው ብዙ ነገሮች አለ ብዙ ነገሮች አለ። እሬቻ ብቻ ሳይሆን ኢትዮጵያን አንድ የሚያረገው ብሔርና ብሔረሰብን አንድ የሚያረገው የሚያተሳስረን አሁን ቀደም ብዬ እንደጠቀስኩት እንደነ ጋ ብቻ እንደነ ንግድ አልፎም ደግሞ የአገር ሁሉ አላዊነት የተለያየ ቋንቋ ይሁን የተለያየ ሃይማኖት ይኑር የተለያየ አስተሳሰብ ይኑር፣ አንድ የሚያደርጋቸው የኛ የኛ አቀማመጥ አሁን በተለይ የፍንፍኔ ዙሪያ ያሉት በፍንፍኔ ውስጥ ያሉት፣ ፍንፍኔ የዓለም አቀፍ ዲፕሎማቶች የአፍሪካ ዋና ከተማ፣ የኢትዮጵያ ዋና ከተማ፣ የኦሮሞ ዋና ከተማ፣ ብዙ ኢንዱስትሪዎች በዙሪያ የምትገኝ ከተማ ስለሆነች እሬሳም ደግሞ ይሄ ከፍተኛ አስተዋጽኦ በማድረግ ያስተሳስራል። ይህን ደግሞ ተምሳሌት የሚሆኑ ሲዳመን ይዞ፣ ደቡብ ህዝቦችን ይዞ፣ መካከለኛ ኢትዮጵያን ይዞ፣ ቤንሻንጉልን ይዞ፣ ሶማሌን ይዞ፣ አፋሪን ይዞ፣ አማራን ይዞ ይሄ ደግሞ ወደ ታላቋ ከተማ ለማየት ወደዚህ ሲመጡ እሬሳ እንደ የዲሞክራሲ ምንጭ ከማሆኑ በገዳሲ የመነጫ ስለሆነ እንደፈለገ ማደሰት ይሄ በግልጽ የሚታወቅ ነው። እንዴት እንደሚዋቡ ወደ ኢሬቻ ሲመጡ ለደመራ መስቀልም ሲመጡ አንድ ያደርጋል ማለት ይቻላል። እንደምታወቀው ኢትዮጵያ የብዙሀን የሚኖር ብሄርና ብሄረሰቦች ናቸው። እነኚህ ብሄረሰቦች በማቻቻል እና በማከባበር አብሮ የሚኖሩት ናቸው። የኢትዮጵያ ህዝቦች ማንኛውም የደመራ መስቀል ሚሆን የኢሬሳ በዓል ሚሆን ጉረቤት ያሉት ጉረቤቶች ከኢትዮጵያ ውጪ ኬንያ ያሉት፣ ሱዳን ያሉት፣ ሶማሊያ ያሉት፣ ጅቡቲ ያሉት ከዛም አልፎ ወደ አሜሪካ ያሉት ኢሽያ ያሉት ፊታቸውን ወደዚህ ለኢሬቻ እና ለደመራ መስቀል ፊታቸውን ወደዚህ አዙረዋል። ስለዚህ በሰላም እንድትመጡ በሰላም እንድትመጡ ወደ ታላቋ ዋና ከተማችን ወደ ፍንፍኔ ወደ አዲስ አበባ ስትመጡ መልካም ዓመትባል እንደሆነላቸው ይመኛል።